ራዕዩን መቀበል ለተሳኑ ዓለም፣ በሕይወቱ የኋለኛው ዘመን ባሰፈረው ማስታወሻ ላይ ይህ ዘመን የእናንተ ሊሆን ይችላል። መጪው ዘመን ግን የኔ ነው ሲል ጽፏል። ደንከናል በፈጠራዎች ሁሉ ይህም ትንቢቱ መሬት ጠብ ያለበት ይህ ታላቅ ሰው በተለይም እንደ አውሮፓውያን አቆጣጠር ከ1990ዎቹ ወዲህ ጊዜው ደረሰ መሰል ዓለም ከእንቅልፉ ባኖ ከስንት አንዴ ብቅ የሚል ታላቅ ሰው መሆኑን እየተረዳ መጥተዋል። በዚህ ታላቅ ሰው የህይወቱ ዙሪያ የተጠናቀረ አንድ ዘጋቢ ፊልም የዚህ ሰው ጥፋት ምናልባትም ከጊዜ ቀድሞ መወለዱ ነው ይላል። በቢሊየን የሚቆጠሩ የዓለማችን ህዝቦች በየቀኑ እንደዋዛ ከሚጠቀምባቸው አብዛኞቹ የኤሌክትሪክና የኤሌክትሮኒክስ ቁሶች ጀርባ አንድ ሰው የፈጠራ ምናብ ገኖ እንደሚወጣ ሲታሰብ አጀብ ያስብልዎን። እዚህን ታላቅ ሰው ስራዎች የገመገሙ ባለሙያዎች እንደሚሉ ግን ከሞተ ሰባ ያህል ዓመታት አልፉት እንኳን ለዓለማችን ያለማቸው ረቂ ቴክኖሎጂዎችን ለመቀበል ግን ዓለም ግን አሁንም ዝግጁ አይመስልም። ዛሬ ታሪኩን በጥልቀት የምንዳሰው ሰርቢው አሜሪካ ኤሌክትሪካል መሐንዲስና ስፍር ቁጥር የሌላቸው ታላላቅ ፈጠራዎች ባለቤት ኒኮላ ቴስላ። ኒኮላ ቴስላ የተወለደው ባያኔዋ ኦስትሮ ሃንጋሪ በዛሬዋ ኩሮሻ በተባለች ሰሜ ልጅን በተባለች መንደር ውስጥ ነው እንደ አውሮፓውያን አቆጣጠር በ1856 ሐምሌ 9 ለ10 ከሌሊቱ ስድስት ሰዓት በመብረቅ ብርሃን በደመቀ ነጎድጓድ ላይ ነበር። ይኸው የልደቱ ጊዜ ምልክት ነው መሰል ቴስላ የመላ ህይወቱን ስራ ፈጠራ በአጠቃላይ ከኤሌክትሪክ ጋር የተቆራኘ ነው ማለት ይቻላል። በፈጠራ መብት ባለቤትነት ካስመዘገባቸው 300 ያክል ፈጠራዎቹ አብዛኞቹ በኤሌክትሪክ ዙሪያ የሚያተኩሩ ናቸው። ይህም ሁሉ ሆኖም ግን ቴስላ ስለ ኤሌክትሪክ ምንም አላውቅም ይላል። ስለ ኤሌክትሪክ ምንነት የሰው ልጅ ያወቀለት ያለት በሰው ልጅ ውስጥ ታሪክ ውስጥ እጅግ ልዩ ትርጉም የሚሰጠው ቀን ይሆናል ሲል ጽፏል። በ14 አመቶ ስሪያ ግራዝ ወደሚገኘው ፖሊቴክኒክ ገብቶ በወቅቱ ገና አዲስ ከነበረው የኤሌክትሪክ ዓለም ጋር የተዋወቀው ቴስላ በቤተ ሙከራ ውስጥም የማያት እያንዳንዷ የኤሌክትሪክ ብልጅታ በሺዎች የሚቆጠሩ ትልቅ የማወቅ ስሜቶች ና የፈጠራ መነሳሳቶችን በአእምሮ ውስጥም ታጭር ነበር ሲል ያስታውሳል። ቴስላ አስገራሚው ማስታወስ ችሎታውን ና የፈጠራ ክህሎቱን ከእናቱ እንደወረሰ ይናገራል። ደከመኝ የማያውቁት እናቱ ከንጋት እስከ ለሊት ሲባትሉ የሚውሉት የቴስላ እናት ቴስላ እንደሚለው ለቤት ውስጥም አገልግሎት የሚውሉ በርካታ መካኒካዊ ቁሶችንም ፈብርከዋል። ቴስላ እናት የዘመናዊ ትምህርት ብትቀስም ማንም የሚስተካከላት አይኖርም ነበር ይለም። ካህኑ የቴስላ አባትን ታዲያ የዋዛ ሰው አልነበሩ። ስብከታቸው የምእመናን ልብ ማማለል የሚባላቸው ብሉይ ወይም ክላሲክ የስነጽሑፍ ስራዎችን በስፋት ያነበቡ እንዲያውም በዚህ ዙሪያ የማስታወስ ብቃታቸውን አስመልክቶ ቴስላ ስለ አባቱ በተለይም አንዳንድ ብሎ የስን ጽሁፍ ስራዎች ከምድረ ገጽ ቢጠፍ እንኳ መልሼ ጽፋቸዋለሁ ይሉ እንደነበር ጽፏል። እኚህ ካህን አባቱ ታዲያ ለዚህ ሳይንስና ቴክኖሎጂ ፈጠራ በልቡ ለጸነሰው ልጃቸው ከመጀመሪያው አንስቶ ያቀዱለት ሙያ የራሳቸውን የቤተ ክህነት አገልጋይ ነበር። እነሱ ለሳይንስና ቴክኖሎጂ ፈጠራ የተሰጠው ታዳጊ ቴስላ ታዲያ ይሄ የታለመለትን የህይወት አቅጣጫ ከሱ የውስጥ መሻት ጋር ስለማይጣጣም ሁሌም እንደተረበሸ ነው። ቴስላ የሁለተኛ ደረጃ ተማሪ ሳለ በተለይም በሂሳብ ትምህርቱ ክፍል ውስጥ የኢንቴግራል ካልኩለስን ጥያቄዎች በጭንቅላቱ ሰርቶ በመመለስ አስተማሪዎችን አንዳች ማጭበርበር የሚጠቀም እስኪመስላቸው ድረስ ያስደንቃቸው ነበር። ውስብስብ ሂሳባዊና ቴክኒካዊ ሁነቶችን በጭንቅላቱ በጥልቀት በማሰብ መከወን የቴስላ የፈጠራ ህይወት ሁነኛ ስልት ሆኖ እስከመጨረሻው ዘልቋል። ቴስላ ይህንን ጉዳይ አስመልክቶ ሳይንቲስትም ሆነ ኢንጂነር አንድን ነገር በተግባር ከመስራቱ በፊትም በምናቡ በሚሰራው ስራ በተደጋጋሚ መላልሶ በማየት በምናቡ በመሞከር በመፈተሽ ስህተቶችን አስተካክሎ ጨርሶ መቶ ፐርሰንት እርግጠኛ ሲሆን ነው ወደ ተግባራዊ ስራው መሄድ ያለበት ሲል ይመክራል። በምናብ ያለ የፈጠራ እሳቤ ምስል ሳይዳብር ወይም ተግባር ላይ መሩት በከንቱ ጉልበትን ከማባከን በላይም የብናብን የፈጠራ ክህሎትን ያዶልዱማል ሲልም ያስጠነቅቃል። ቴስላ የሁለተኛ ትምህርቱን እንደ አውሮፓውያን አቆጣጠር በ1873 አጠናቆ ወደ ትውልድ መንደሩ እንደተመለሰ አባቱ መንፈሳዊ ኮሌጅ ሊልኩት እየተዘጋጁበት ባሉበት ወቅት በአደገኛ ሁኔታ በኮሌራ ተይዞ የአልጋ ቁራኛ ሆነ። ሞት አፋፍ በደረሰው ልጃቸው ጉዳዩ የሚይዙት የሚጨብጡት ያጡት አባት አንድ ቀን ተስፋ ቆርጠው ቴስላ ወደተኛበት ክፍል ሲገቡ ወደ ቴክኒክ ኮሌጅ ብትልከኝ እኮ ድኜ ነበር ሲል ቴስላ ያስታውሳል። የዚህም ፈጠራ በቴክኖሎጂ ፍቅር ልቡ የጠፋው ልጃቸው ክፉ ሕመም የነሳቸው አባት እዚያው በዚያው አንተ ዳን እንጂ ያሉ ወደ ተባለ ምርጥ የቴክኒክ ኮሌጅ ልኬ ነው የማስተምር ሲሉ ተናገሩ። ቴስላ እነዚህን ቃላቶች ከአባት ሲሰማ ሁሉም ሰው ጉድ እስኪል ድረስ እዚያው በዚያው ድኜ ከአልጋ የተነሳው ይላል። በቃ የሆኑ አንተ ዳን እንጂ ወደ ቴክኒክ ኮሌጅ ልካሉ የተባለው ህመምተኛ ወጣት ልክ እንደ አልአዛር እዚያው በዚያው ከህመም ድኛ የተነሳሁ ይላል ቴስላ። ድኖ እንደተነሳ የኦስትሮ ሀንጋሪ ጦር ወጣቶችን ለጦርነት እያደነ የነበረበት ወቅት ነው እና ከአደኑ ሽሽት አመት ያክል አዳይ መስሎች አካ ውስጥም ከራርሞ ኋላ ላይ አሜሪካ ሲገባ የቅርብ ጓደኛው የሆነው የማርክ ትዌይን እና የሌሎች ደራሲዎች ስራዎችን ሲያነብ ቆይቶ በጫካ ይሆቶ አካሉን እና መንፈሱን አጉልብቶ እንደ አውሮፓውያን አቆጣጠር በ1875 ነጻ የትምህርት እድል አግኝቶ ኦስትሪያ ግራዝ ውስጥም ወዳለው የኦስትሪ ፖሊቴክኒክ ተቋም ገባ። የሚያለመው የቴክኒክ ተቋም ውስጥም የገባው ቴስላ ማን ይቻለው በሁሉም ትምህርቶቹ ከፍተኛውን ውጤትን በማስመዝገብ የጥናት ትጋቱን ያዩ አስተማሪዎችም ይሄ ልጅ በዚህ ከቀጠለ ለህይወቱ ያሰጋል ሲሉ ለአባቱ ደብዳቤ ጻፉ። ቴስላ የእረፍት ቀናትም ሆነ በዓላት ሳይገድቡት ከሌሊት ዘጠኝ ሰዓት አንስቶ ያለ እረፍት እየሰራ ቀኑን አሳልፎ እስከ ምሽቱ አምስት ሰዓት ሳይታክት ያነብ ያጠና ነበር። ቴስላ የሁለተኛ አመት ተማሪ ሳለ ከፈተናዎቹ ሁሉ በዘመናዊ የሰው ልጅ ስልጣኔ ላይ ወደር የለሽ ተጽዕኖ ያሳደረ ታላቁ ፈጠራ ሀሳብ ተጠነሰሰ። ቴስላ በወቅቱ የነበሩ የኤሲ ጄኔሬተር አይነቶችንም ፈጽሞ አዲስ በሆነ ስልትም ማሻሻል ይቻላል ሲል ለመምህሩ ለፕሮፌሰሩ ተናገረ። ቴስላ እንዴት አድርጎ እንደሚያሻሽለው ሀሳቡ አልመጣለትም። ብቻ ግን በወቅቱ አለ የተባለውን የኤሲ ጄኔሬተር ጨርሶ መስተካከል እንደሚችልና እሱ ራሱ እንደሚያስተካክለውም አምነዋል። የቴስላን ሀሳብ የሰሙት ፕሮፌሰሩ ቴስላ ታላላቅ ተግባራት ማከናወን ይችል ይሆናል፣ ይህን ያለውን ግን መቼም ሊሆን የማይችል ነው ፈጽሞ ሲሉ ተማለ ተማሪዎችም ተናገሩ። የዚህን ጄኔሬተር እንደ አዲስ የማሻሻያን እንቆቁልሽን በነፍሱ የሚላወስበት ቴስላ በሁለተኛ ዓመት ትምህርቱ ማብቂያ ግድም ግን የነፃነት ትምህርት እድሉ ተቋርጦ የወጣለ ቁማርተኛ ሆኖ አረፈው። በቀጣዩ ዓመት መላው ለመኖሪያ፣ ለትምህርት የተሰጠውን ገንዘብ በቁማር ተበልቶ ባዶን ቀረ። ቴስላ የህይወት ታሪኩን ባሰፈረበት መጽሐፍ ላይ ይህንን ጊዜ አንስቶ ሲጽፍ በዚህ የቁማር ሱሱ ሳቢያ አባቱ ምን ያክል እንደተጸየፉትና ማንኛውም ሰው መዳን በዚያ ሰው እጅ መሆኑን የሚያውቁት እናቱ በቶሎ ያለን ገንዘብ በሙሉ በቁማር ተበልተ ብታጠናቀቀው ይሻለናል ብለው የቤተሰቡን የመጨረሻውን ጥሪት እንደሰጡትም ያወሳል። በዚህም ገንዘብ የተበላሁትን ገንዘብም ካስመለስኩ በኋላ እዚያው በዚያው ይህን የቁማር ሱሴንም ቆርጬ ጣልኩት ይላል። የሲጋራ ሱሴንም ልክ እንደዚሁ ነው። ከላይ ላይ ቆርጬ ጣልኩት የሚለው ቴስላ ሌሎች ሰዎች ሱሳቸውን እርግፍ አድርገው ትተው እንደሚሆኑት ፍላጎትን የመሰዋት ሳይሆንም ሱሶቹን አሽቀንጥሬ መጣሪያ አንዳቻ ላጎነጽፎኛል ይላል ልቤን ሲያደክማ ታዝቤ ያቆምኩት ቡና ብቻ ያስቸግር አይነበርም፣ ሲል ጽፏል። ቴስላ ከዚህ ጊዜ በኋላ አስቸጋሪ ጊዜ ማሳለፈ፣ የፖሊቴክኒክ ተቋም ትምህርቱን ማቋረጠ፣ ትምህርቱን ማቋረጡ ቤተሰቦቹ እንዳይሰሙ በመስጋት ከቤተሰቦቹ ጋር ያለውንም ግንኙነት ማቋረጠ። ሌላ ዩኒቨርሲቲ እንዲገባም ሁለት አጎቶቹ በቂ ገንዘብ አዋተው ቢሰጡትም በተለያዩ ምክንያት ግን በዚያ ዩኒቨርሲቲ መቀጠል ሳይችል ቀረ። በመቀጠል እንደ አውሮፓውያን አቆጣጠር በ1881 ቤተሰቦችን ለእኔ ሲሉ ብዙ መስዋዕትነት ከፍለዋል እናም ሸክማቸውን ቀለል ላደርግላቸው በሚል ቴስላ ቡዳፔስት ሃንጋሪ ሄዶ እዚያ ያለ የቴሌግራፍ ኩባንያ ተቀጠረ። የቀጣሪውን ድርጅትም አለ የተባሉትን የኤሌክትሪክና የቴሌግራፍ ቁሳቁሶችን ሁሉ ጠጋገነ። በፈጠራ መብቱ ባለቤትነት ያላስመዘገባቸውን ሁለት ወሳኝ የስልክ ቴክኖሎጂዎችንም ቁሳቁሶችን ፈበረከ። ቴስላ እዚህ እያለ አደገኛ የነርቭና የአንጎል ውስጥ ወይም ነርቭ ብሬክ ዳውንም አጋጠመው። ይህንንም ፈጽሞ አገግሜ ይሻለኛል ብሎ ያልገመተው ህመም አስመልክቶ በግልጽ ታሪኩ ላይ ያሰፈረው እንዲህ ይላል። ከልጅነት ያንስቶ የስሜት ህዋሳቶች ንቃትም የማየትና የመስማት ብቃት እጅጉን የሰላ ነበር ይላል። ሰዎች ከርቀት የማያዩትን ነገር አያለው። ልጅ ሳለሁ የእሳት ቃጠሎ ገና ሲጀምር ያለውን በአብዛኛው ሰው ሊሰማው የማይችለውንም አነስተኛ ድምፅን ሰምቼ በርካታ ጊዜ በውድቅት ሌሊት ጎረቤቶችንም ከእሳት አደጋ ታድጌያለሁ። በዚህ የህመም ወቅትም ያጋጠመኝ የስሜት ዋሳቶች ንቃትም ግን ከዛኛው በብዙ እጥፍም የበለጠ ነበር ይላል። ቤት ውስጥም ተቀምጬ እስከ ሶስት ክፍሎችም አልፎ ባለበት ቤት ውስጥም ያለውን የግድግዳ የሰከንድ ቆጣሪ ድምፅን በጉል ይሰማኛል። በኪሎ ሜትሮች ርቀት ላይ ያለ ሰረገላ ሲጓዝ የሚያሰማውን ንዝረት እኔ ቤት ውስጥም ተቀምጬ ይነዝረኛል። በአርባ ኪሎ ሜትር ርቀት ላይ ያለ የሚጓዝ ባቡር ንዝረት ሳቢያ አልጋዬ በጣም ሲድድ ይሰማኛል። በጨለማ ውስጥም የስሜት ንቃትም የሌሊቱን ወፍ ያህል ሆነ። በውድቅ ጨለማ ውስጥም ከአራት ሜትር ርቀት ላይ ግድግዳ መኖሩ በአይኖቼ መሀልም ግንባሬ ላይ በሚሰማኝ ስሜት አማካኝነት ማወቅ እችላለሁ ይላል ቴስላ። ከዚህ እንግዳ የነርቭ ና የአንጎል መዋዠቅም ቀስ በቀስ እያገገመ መጣ። በዚህ ወቅት አንዲት ዕለት አመሻሽ ላይም ከአንድ ጓደኛው ጋር በከተማዋ ፓርክ ውስጥም የሚናፈሱበት ጊዜ በቃሉ ከሚያውቀው የጀርመናዊ ባለቅኔ የእገተ ዝነኛ ከሆነው ፎስ ውስጥ የግጥም ሀረጎች በቃሉ ሲያነበንብም የፖሊቴክኒክ ሁለተኛ ደረጃ ተማሪ ሳለ ሊፈታው ያሰበው የኤሲ ሞተር የማሻሻያ እንቆቅልሽ መልስ እንደ አንድ አጭራይ በምናቡ ላይ ወረደ። ቴስላ ወዲያው ነው በእንጨት አሸዋው ላይ በምናቡ የመጣለት ነው የተሻሻለውን የኤሲ ሞተሩን ገጽታ ስሎ ለጓደኛው ተመልከት ሞተሩን ተመልከት አልኩት ይላል። ይህንን ፈጠራ በዘመናዊ ዓለም ላይም ጉልህ ተጽዕኖ ካሳደሩ ታላላቅ ፈጠራዎች ሁሉ በግንባር ቀደምትነት የሚነሳል። በቀጣዩ ዓመት ቴስላ ፓሪስ ውስጥ የሚገኘውን የአሜሪካ የበርካታ ፈጠራዎች ባለቤት የቶማስ ኤድሰን ኩባንያ የሆነው ኮንቲኔንታል አዲስ ካምፓኒ ውስጥም ተቀጠረ። በዚህ የፓሪስ ቆይታውም የኩባንያውን የኤሌክትሪክ መሳሪያዎች እንደ አዲስ ሚን ሲያሻሽል ቆይቶ የፓሪሱን የኤዲሰን ኩባንያ ኃላፊ ቻርልስ ባችለር የአንተ አይነቱ ባለ ብሩህ አይምሮ ቦታው እዚህ ሳይሆን እዚያው ኤዲሰን ጋር ነው አሜሪካ ነው ብሎ ለኤዲሰን የሚሰጥ ደብዳቤ አስይዞ ኒውዮርክ ያለውን የኤዲሰን ኩባንያ ውስጥም ይሰራ ዘንድም አሜሪካ ሰደደው።